ሰላም ናችሁ። ሁለተኛው ሰርፕራይዝ እዚች እናት ቤት ውስጥ ነው። በየሳምንቱ 3000 ብር ለመድሃኒት አወጣለሁ ብላለች። እዚሁ ላይፍ በ50 ብር ቻሌንጅ 36000 ብር ሰብስበን የሶስት ወር መድሃኒት እንገዛላት አለኑ። ገብተናል። ጠና ያስተለን እንዴት ናችሁ? ማነው ስሙ? ስጻት ስጻትዬ፣ ሰላም ነው። እንዴት ነህ ስጻት? እንዴት ነሽ? ሰላም ነሽ? ማነው ስምሽ? እንግዲህ ዛሬ በጠዋት መተናል ቻሌንጁ ሰዓት እንዳይሄድብን ይጀመር። እሱ ጀመርሽ አባት ነው እንዴ? አረ ጀግና አባት፣ ጀግና አባት፣ ጀግና አባት። ሰላም እንዴት ነህ? እግዚአብሔር ይመስገን። የአምሳ ብር ቻሌንጅ እናስጀምራለን። እሺ አካውንቱን ነግራችኋለሁ። 1 23 22 19 7 54 36 ሺህ ብር ነው ታርጌታችን። እዚህ ዛሬ የበረከት ቀን ነው። 50 ብር ቻሌንጅን ተቀላቀሉ ሁላችሁም። እኔም ልከላከል ቻለ። እንጂ ስንት ዓመቱ ነው? ዘጻት ስንተኛ ልጅ ነው? የፅንስሽ ጊዜ እንዴት ነበረ? በጣም አሪፍ ነበር። ወሊድ ላይ ነው ችግር የገጠመሽ? ረጅም ሰዓት በማማጥ ነው ወይስ? ምጥ ብዙም አልቆየው። እሺ ገብቼ ቶሎ ነው የወለድኩት። እሺ ከዛ እንሽርትዋ የሚባል ጠጥቶ በዛ እንትን የሆነ የሚመጠጥ ምን አልተመጠጠም፣ ነገር አልተመጣጣም። አሃ በዛ ኬስ ነበር። በጣም ከባድ የምትሉት ምሽት ወይም ቀን ምታስታውሱታል? የሱ ፍራምፐርስ ምናምን መግዛት ስለማትችል ሽንት ጨርቅ ይጠቀም ነበር። ከዛ ያንን እየተጠቀምኩኝ ማታ ስድስት ሰዓት ነበር ሰው ከተኛ በኋላ ጠብቅ ያጥበው ማለት እሺ ከዛ ያለው ማለት ነው ከምሽቱ አስራ ሁለት ሰዓት ላይ እሱ ተኝቶ ባለበት ቤት ማታ ሶስት ሰዓት ላይ ቤት ፈልገ የእሱን ልብስ ሲያጥብ ሰው ይተፋብኝ፣ ግቢው ታገሚያለሽታ ማታ ሰው ከተኛ በኋላ በባል ያጠራቅሜ ሽንቱን ጫካ ላይ ጫካ ዳር ላይ ነበር ጥክራችን።

በፊት 1500 ምን ገዛት መድኃኒት። አሁን አራት ሺህ ብር ገብታለች። 14 ዓመት በሱ እሱን እየቃመ ነው ያለው። እንግዲህ ተመልካቾቻችን ችግሩ እንደምታዩት በጣም ውስብስብ እና ጥልቅ ነው። እ 50 ብር ቻሌንጅ ነው ያስጀመርነው ሰው ግን ከዛ በላይ ያስገባ ነው። እሺ ስንቱ እግዚአብሔር አብስቶ ይስጥሽ። 500 አስገብተናል ብላለች አዚዛ። መቶ ብር አስገብቻለሁ ብሏለች። የታመመውን እግዚአብሔር ይማራው፣ አንድ ሺህ ብር አስገብቸዋለሁ ብሏል ቤኪ። እግዚአብሔር ይስጥ፣ በወጣ ይተካ። ከእንዲህ አይነት ፈተና ፈጽሞ ይሰውራችሁ። ተመልካቾቻችን እየደወላችሁ ችንናት በቋሚነት የሁል ጊዜ መድኃኒት ወጪ ያለባት እናት ነች። የሁል ጊዜ ዳይፐር ወጪ ያለባት እናት ነች። በቁሳቁስም በገንዘብም ለማገዝ እጃቸው አይስነፍ ልባቸው አይድ ከምላሉ አመሰግናለሁ። ግን አማውንቱ ስንት ብር ነው የገባው የሚለውን ባንክ ሄደን አቶ ዳዊት ጉታሮ ሰርፕራይዝ ያደረገናል ማለት ነው። 36 ሺህ ተሳክቷል ወይስ አልተሳካም? እዛ ገጠር ስንገባ መታችሁ። ለአንድ ወር እስቲ የዚችን እናት ልጅ ያዙላት እናንተ በበጎ ፈቃደኝነት ተመዝገቡ፣ እሷ ትማር ጸጉሯን ትሰራ ትሳቅ፣ ከሚመጡት እናቶች ጋር ሻይቡና ትበል፣ ያቆመችውን ላይፍ ካቆመችበት ፖውዝ ካረገችበት ፕሌይ አድርጋ እስቲ ትቀጥል እና ቀንቀን ነው የምታገለግሉት። ቀንቀን ልጇን ብትጠብቁላት፣ ማታ ማታ እናንተ ደግሞ ታርፋላችሁ። ምግብ አለ፣ መጠጥ አለ፣ መኝታ አለ፣ ሁሉ ነገር ተሟልቶ ነው ያው የምንጠራችሁ። ስለዚህ በበጎ ፈቃደኝነት ኑና አገልግሉን በ0941 58 77 77 በትንሹ አንድ ሺህ ሰው እንፈልጋለን። በጎ ፈቃደኛ ተመዝገቡ። ለእናንተም እግዚአብሔር እድሜና ጤና ይስጣችሁ። ሰላሳ ሁለት ሺህ ብር ተሳክቷል። ይህንን እስማናየብን ገና ደግሞ ነገ እግዚአብሔር በብዙ ያስባታል። እንወዳችኋለን።